ሰላም በዓለም ዙሪያ የምትገኙ ቅዱሳንና የእግዚአብሔር ቤተሰቦች እንዲሁም የማውንት ዛየን አካላት የእግዚአብሔር ቃል በሐዋርያው ያዕቆብ መልእክት ምዕራፍ አንድ ቁጥር 27 ላይ እንደምናገረው ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው እንደሚል በማውንት ዛይን ዘሲቲ ኦፍ ዘሊቪንግ ጋድ ኢንተርናሽናል ቸርች ውስጥ ከሚገኘው የአገልግሎት ዘርፍ መካከል አንዱ በሆነውና በእግዚአብሔር ሰው በሐዋርያዊ ድነቃቸው ሽመልስ ከሚመራው በደጉ ሳምራዊ የአገልግሎት ዘርፍ ከሚከናወኑ ተግባራት መካከል የእግዚአብሔር ሰው ሐዋርያዊ ድነቃቸው ሽመልስ የተወለዱበትን ቀን መታሰቢያ ወይም የልደት ቀናቸውን ምክንያት በማድረግ ከ2009 ዓመተ ምሕረት ጀምሮ እስከ 2016 ዓመተ ምህረት ድረስ መቄዶንያን ጨምሮ ሌሎች የተለያዩ የአእምሮ ሕሙማን አረጋውያን ሴቶችን እና ሕፃናት መርጃ ማዕከላት እንዲሁም በጎዳና ከሚገኙ ልጆች እንዲሁም በጎዳና ከሚገኙ የተለያዩ ድጋፍ ከሚያሻቸው ሰዎች ጋር ከሁሉ የሚበልጠውን የፍቅር ኅብረት በማድረግ ማዕድን በአንድነት በመቁረስ ለማዕከሉ አስፈላጊውን እገዛ ድጋፍና ስጦታን በማድረግ ይህንንም ለስምንት ተከታታይ ዓመታት ለሚከናወን እንዲሁም የተለያዩ አጥቢያ ቤተ ክርስቲያናችን በሚገኝባቸው ከተሞች ላይ ከሚገኙ ቅዱሳንና አቅመ ደካሞች ለሆኑ ሰዎች ሃይማኖት፣ ብሔርንና ጾታን ወይም ሌሎች መስፈርቶችን ባልጠየቀ ሁኔታ ከሁሉ የሚበልጠውን ፍቅር ለሰዎች ሁሉ በመስጠት የደስታን ጊዜ በማሳለፍና ለማዕከሉ የሚያስፈልጉ እገዛና ድጋፍ በመስጠት ይህንን ወንጌል ከሚሰብኩትና ከሚያስተምሩት ባለፈ የእግዚአብሔርን ቃል በአንደኛ ጢሞቴዎስ ምዕራፍ 4 በቁጥር 11 አንድ ላይ ባለው በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን ብሎ እንደሚናገር በንግግር በኑሮ በፍቅር በእምነትና በንጽህና ለብዙዎች ምሳሌ በሆነ ህይወት እንደሚገባ በመኖር እዚህ የደረሰውን ይህንን የእግዚአብሔርን ባሪያ የክብር ጉዞ ዛሬም ደግሞ ከፊታችን ባለው ግንቦት አስር እሁድ የእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ የተወለዱበትን ቀን መታሰቢያ ማለትም የተወለዱበትን ቀን መታሰቢያ ወይም የልደት ቀናቸውን በጎዳና ከሚገኙ የጎዳና ወርቆች ጋር የሚያሳልፉ ሲሆን እናንተም ውድ የማውንት ዛይን ቤተ ክርስቲያን አካላትና እንዲሁም የእግዚአብሔርን ወንጌል በቅድስናና በኑሮ የምትገልጡ ቅዱሳን ሁሉ ግንቦት አስር ዕለተ እሁድ ከማለዳው ሁለት ሰዓት ጀምሮ በማውንት ዛይን በቢሾፍቱ አጥቢያ እንድንገናኝ ስንል ከታላቅ አክብሮት ጋር ጋብዘነውታል። አድራሻችን በቢሾፍቱ ደብረ ዘይት ከተማ ቀበሌ 01 ኢኖቫ ፊት ለፊት ዳካ ሆቴል እና ኢየሱስ ቤተ ክርስቲያን መግቢያ ላይ ያለው ንግድ ባንክ ጎን ያገኙናል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች ትክክለኛ የለውጥ ስፍራ